አሰላሙ አሌይኩም ረትና የበረከቱ ድና የተከበራቸው መማሄላ ቤተሰቦች እንዴት ናችሁልኝ? ሰላም ሰላም ብያችኋሉ። ሰላማችሁ ይብዛ ብያላችሁበት ውዶች፣ አባይ በዛሬ ብቅ ብያለሁ። እንግዲህ ሰሞኑን እየጠፋሁ ነው። በዛ ላይ ላይ መባት አልቻልኩም። ስራ እየበዛብኝ ነው። እናንተ ግን ላይክ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን እና የጠፋ ሰው ፈልጉ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ ቤተሰብ ሆኖ እላችኋለሁ። እና በተረፈ እንዴት ናችሁ? እናንተ ስራስ እንዴት ነው? ዛሬ ለየት ባለ ቪዲዮ፣ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰሞኑን እንደምናየው፣ ሁላችንም እንደምናየው ናዲያ እና ሚፍታህ በአዲስ መልኩ ብቅ ብለዋል። እንግዲህ ጽግር ሄዳ መስለው በኋላ ሁለት ጥንዶች መቼም፣ እኛ ኮሜንተሮች ሰው ማጋባት እንዲሁም ማለት በኮሜንት ብዙ ነገር አለና፣ አንዳንዴ ይብዘና የሚያረገኝ ነገር አለ። ምንድነው ሁለት ጥንዶች ስታዩ ተጋቡ፣ በቃ እነዛ ጓደኛ ይሆኑ፣ ወንድም እና እህት ይሆኑ፣ ቤተሰብ ይሆኑ፣ ብዙም ሳያውቁ ተጋቡ ምናምን በቃ ብቻ የሰው ደስታ ያስደስታችኋል። በጣም ደስ ይላል። የሰው ደስታ ስለሚያስደስታችሁ ለሰው ጥሩ ነገር የሚመኝ ሰው ይወድዳል እንጂ አይጠላም። ወላኪን ተነሱ፣ ቀድመን እኛ ያረገዙትንም እና እናቃለን፣ የሚጋቡትን የሚፋቀሩትንም እናቃለን የምንለው ነገር አለ። ያ ዘና ያረገኛል። ሁለተኛ ሌላው ደግሞ ናዲያ እና ሚፍታህ እንግዲህ እንደምታቆት ፈታያሉ። ሰሞኑን በአዳዲስ ቪዲዮዎች ብቅ እያሉ ይገኛሉ። አብረው ተው በአእምሮ ሽር እያሉ ነው። እንግዲህ እንዲያያችሁትን እንደሰማችሁት በቅርቡ ዘርጋቸውን እንደምንበላ ተስፋለን። እና ዛሬ ደግሞ አይኔን ጫ በጣም ነው የሚያስቀው፣ ዘና ነው የሚያደርገው። ገብታችሁ ቪዲዮአቸውን እዩ፣ ቤተሰብ ካልሆናችሁ ቤተሰብ አድርጓቸው፣ እና በጣም ዘና ያደርጋሉ። እና ዛሬ ደግሞ የተሰራው ስራ እንዲያያችሁት፣ ሜኬያጅ የአረቦችን ዱቄት ረን ነገሩ፣ አበሻም እየተጠቀመ ነው፣ አረብ ብቻ አይደለም። እንዲሁም ቦጣቸው አረቦችን ብቻ ማለትም እና ያው ተኳኩላ አይኗን ተኳኩላ ገባት ወጣ የሚል ቆቅ ያስታወሳችሁኝ። ለማናቸውም እንግዲህ ሆን ብላ ሚፍታህን ዘና ፈታ እኛን እያደረገች ሚፍታህን ደግሞ እያናደደች ነበረ። ሚፍታህ ፈገግ እያለ ነው፣ መቼም ብዙም ለንዴት ቅርብ አይደለም። ያው የተዝናና ፈታ እያለ እየሳቀ አሳለፈው። እኛንም ራሷ አዝናናችን ማለት ነው። እንግዲህ ዜና በሉ እናንተ፣ መስላችሁ ነው። እና በተረፈ እንዴት ናችሁልኝ? ሰሞኑን የመጠፋፋት ሆኗል። ብቻ አልሐምድልላ። እንዲ አንዲ ያጋጥማል፣ ለመናፈቅም ለመረሳትም ሊሆን ይችላል። አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ውድ ቤተሰብ ሰሞኑን በአዳዲስ ቪዲዮ ምንገናኝ ይሆናል። እስከዛው ድረስ ግን አትጥፉ፣ ዘለቅ በሉ እናንተም አልጠፋም፣ እኔም ማለት ነው። አብረን እንቀጥላለን። ጥያቄ ሀሳብ አስተያየታችሁን አይለይን እያልኩኝ የዛሬው ቪዲዮ ብዙ አላስረዘባችሁም። እጥር ምጥን አድርጌ ነው የምለቀው ማለት ነው። ረጅም ነገር አልወድም። ይሄ እንደምታዩት እንግዲህ ወይት የሄድሽ ነው ልትሉ ትችላላችሁ። እኔ ማለድበት ነገር የለኝ፣ ማለድበት ቦታ የለኝ። እንዴ ሁሌ ከመዳን ቤት እስከ መቼ? አንዳንዴም ወጣ ልበል፣ አንዳንዴም ዘና ልበል፣ አንዳንዴ ዘመድ ማየት እኮ አለ፣ ጓደኛ ጋ ማሳለፍ አለ ምናምን ብዬ ለምን እኔ ሁሌ ታፍኝ፣ ሁሌ ከእቃዎቼ ጋር ከመጥባህ ሳልወጣ ሁሌ እያንኳኳሁኝ ሁሌ በጫጫታ ቪዲዮም ሰራላችሁ፣ አዲስ ነገር የለም፣ የተለየ ነገር የለም ወይ ብላችሁ ጥያቄ በጥያቄ ሆናችሁ፣ ከኔ በላይ ሰልችታችሁ በመጥባ በመዲያም መጥባ ከኔ በላይ ሰልችት ትብላችሁ ነበረ። ዛሬ ደግሞ ለምን ወጣ ብዬ እንዲህ ውጩን አላሳያችሁም። ልክ እንደኔ ውጭ የሚናፍቀው ይኖራል። ልክ እንደኔ መዳን ቤት ይሰለቸው ይኖራል። ቀለብ ቤት በተለይ ያላችሁ ልጆች፣ በነገራችን ላይ ያው ቀለብ ቤት ይባላል እንጂ እኛም ከቀለብ ቤት በላይ የሚታሰር ነው። ያው ሁላችንም ቤት ነን። ጠፍቶ የሚሰራ ሁሉ ይወጣል ማለት አይደለም፣ በነገራችን ላይ። ያውም ሆኖ ይህም ዛሬ ወጉ ደርሶኝ ከቤት ወጣ ብዬ እንዲህ ወዴት እንዲህ መጓዝ ራሱ ባላውቀውም እየሄድኩ ነው ብቻ። ወጣ ስትሉ ደስ የሚል ነገር አለ። ከቤት ወጣ ስትሉ አእምሯችሁ ታደሳል። አንዳዲስ ነገር የተታዩ የሆነ አዳዲስ ቦታዎች የሆነ የደበራችሁ ነገር የሸከማችሁ ነገር ደቅቅ ያደርጋችኋል። ጠዋት ማታ ከመዲያም ጋር ታስራችሁ ሁሌ ሁሌ ሁሌ በጣም ስለሚከብድ አንዳንዴ ወቶት እያደረጉ ሀዴት ማለትም ጥሩ ነው። ለመናፈቅም እናፈቅፈቅ ብላችሁ ስትገናኙ አትሰላችሁም ስላችሁ ነው። ዶች ዬ እና በተረፈ እንግዲህ ቦታ የምታውቁ ካላችሁ እ ወየት ይመስላችኋል ይሄ መንገዱ ወየት ነው? ይህን ካወቃችሁ በጣም ጎበዞች ናችሁ፣ ትሸለማላችሁ። በኮሜንት አሳውቁኝ፣ ቦታውን ማለት ነው። ያው ለእናንተ ብዬ አብራችሁኝ እንኳ ባትሄዱ እንዲህ ባይናችሁ እንኳ ወርወር አድርጋችሁ በሚቀጥለው ቪዲዮ ምን እንዳደረግኩ ይጀ መለቅላችሁ ይሆናል። ሰላማችሁን ያብዛልኝ ያላችሁበት። ባይ ባይ።